አዎ የቡታጀራ ሆኖ ግን አንዳንዶች ደግሞ ቡታጀራ ላይ ደግሞ ወንድ ያመጣቸው ይበቀሉ እንደ ሳር አሉ፣ አሉ የሚጣሩ አሉ፣ እንደ ቆሻሻ ተለብሎ የሚጣሉ ምን መሰለሽ? በቂ እኔ የሚሞቱት አውዝ በቂ እኔ እኔ ደግሞ ስገባ አርማቸው አለሁ እንደ አርም እህል ላይ የሚወጣ ቆሻሻ አይደል? እንደዛ ታርሞ የሚጣሉ አሉ። አሉ ቆይ ገና አሉ፣ ብዙ አሉ ራች እንደዛም እንደ ቆይሙኝማ ሄኖክ ብሩኬ እንዳይጎዳነው በጎኑ ፍፄ ደግሞ ሀይሚ እንዳትጎዳ በጎኑ። ጓደኞቹ እንደዚህ ነው። ታዲያ ጓደኛ ማለት አስመሳዮች ናቸው። አይ ግን አላውቅም። እልከኛሁ መታ ሄደች ወይስ አልሄደችም? ምን ሆና ነው? እልከኛሁ ማት ገባው እና ገባ ወጣ እያልኩ ነው እኔ ቁጭ አላልኩም እና ሰሚራስ መታ በዚህ

እነሱ እንደዚህ እኮ ነው። ሰላም ሳዳ፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ላይ ላይ፣ ወይዬ፣ ጨረቃዬ፣ እንዴት ነሽ አለው። አልሐምዱላ። እንዴት ነሽ? ጎረቤቴ፣ ጎረቤቴ፣ ወይ ጎረቤቴ። ደህና ነኝ፣ ደህና ነኝ። ማን ጠራሽ? አሁን አሁን እናንተ ጎረቤት የምትሆናችሁ አትገናኙ ከእንትም ብላችሁ አቶ ታሳኝ እኮ ነው ታለው። እኔ እኮ ኮንትራት ነኝ እና እኔ እግዚአብሔርን ማርያም፣ እኔ ሴትዮዋ ግን ጣጣ የላትም፣ ግን እኔ ፈራለሁ መውጣት ጠይቄ በመብትሽማ ሳይሆን ግቢላል። አንድ ቀን እንገናኛለን። ቆይ ወይ ብሩኬ፣ አይመጡም? አንቺ ኳታር ይመጣሉ? ጭንቅላታቸው ሩዝ ያሳበደው መልሶ ዱባ ይምጡ። አይመጡም

እ ግጫረቃ የእውነት ሳውራችሁ መድሃኒዓለም የትም ሀገር ሂጂ ብትኝ ከዱባይ ጥዬ የትም ቤት አልፈልግም። ዱባይ እኮ ያለው ባልሽ ባሌ ነው የሚሉት ሴቶች ነነ። ምን አገባኝ፣ ምን አገባኝ፣ ምን አገባኝ። ባልሽ ባሌ ነው። እነሱ ለተስማሙት እናንተ ምን አናደዳችሁ? እኔ ምን አገባኝ ስለ እነሱ። እኔ ግን ዱባይን ከሀገሬ ሌላ የምወደው ዱባይ ነው። ይቅርታ አድርጉልኝና ከሀገሬ ከተወለድኩበት ሀገር ሌላ የምወደው በእውነት ትናንትና ሀቢባ ቤት እየሰማሁትን ጉድ ንገራችሁ፣ ማርያምን ማታ ሁልሽ የሆነ ወንድ ይገባና ውጭ ነኝ ለስራ ነው ያለው መሰለኝ ሚስቱ ወልዳለች ቤት ናት ያለችው። እሱ ፊልድ ወጥቷል። አሁን ሀቢባ ቤት ገብቶ ሚስት ፈልግልኝ ምን አይነት ቢቻል አሜሪካን ወይም ካናዳ ያለች ውጭ የምትኖር ሚስት። ከታች ቁጭ ብላ ትሰማልሻለች። ቅሌት ቀሪ

ከዛ እንዴ አንቺ እንደዚህ ናሽ? ባሌ ነው እኔ ሞት አይሻልም? ታዲያ ወይ ዛሬ

ናተናገ ልኮ ማዱም እንዳጣለ፣ አሁን ወልጄ ቤት ነኝ። እሱ ፊልድ ወርቷል፣ ስራ የለም ወልጄ ትያለሽ። ዲ ምን ያደርጋሉ መሰለች? እሷ ስራ ሄዳ ሌላ ሴት ያመጣል፣ ስራ ሆና የሳውዲ ወንዶችማ እንደሱ ናቸው። ሳውዲ ያ ኢትዮጵያ ሚስት የለኝም ብሎ ያመጣል። ሚስቱ ስመጣ ይችኛው አይለችም። ያቺ ስትመጣ በራሱ አስርም ያመጣል። ታሪክ ያመለጠኝ አገኘዋለሁ። እኔ ሀቢባ ቤት ወሬ እኮ አያልፈኝም። ባሎቻችሁን ጠብቁ፣ እኔ ተጠንቀቁም ብያለሁ። ባላላችሁ በጥበቃ እውነታቸውን ዱባይ ሴቶች ባልሽ ባሌ ነው ብለው የመጡት ለዛ

እኔም ዛሬ ስለወጣበት አብረን መምጣት ጀመረች። ደግሞ ሀበሻ አይጠፋም፣ እንደ ደግሞ ከቀበርሽበት ጉድጓድ ያወጣዋል። ይክራም እኮ ናት። እኔ ሁለተኛ ባገባ አለች፣ አልፖስተውም አለች። ቆራርጬ ቆራርጬ ነው ፖስተዋለች። ጉርሞ ለብቻ ወይ ምናምን አድርጊያ እናገጣጥመዋለን፣ ችግር የለውም። ማን ደግሞ አንዷ ጋር ሄዶ ነው? አይ አሪፍ ነው። ባዋየማየማ የዛች የኤክራም የሳራ አስራ ዘጠኝ ጓደኛ ባል የድብቅ ሁኖ ነው የተደበቀው እና ደግሞ ሶሊ ይዘልቃል ምናምን እያለ ፎቶን እየለጠፈ እንዳልከው እንዳልከው አንድ ነገም ጠይቃችሁ የዛችኛው ደግሞ ፍራንክ ነው። የማ ሄለን ችኛው የትናህት

ፈጣሪ ቅር ይበለኝ እንጂ ማስታወቂያ ነው የመሰለኝ። የሆቴል ሆቴሉን ራሱ በደንብ ነው ያስተዋወቁት። አዛደር ብለው የፖሰቱት ማለት ነው። እንደገና ፕሮግራም ያደረጉበት ያው አንድ ሆቴል ላይ ነው ገባእና ማስታወቂያ ነው ነው ናይማእም አሁን ብሩን አውልቃ ማነው ሙቤ እጅ ላይ ስታደርግ ሙቤ ወደሷ ተገልብጦ ቁጭ እያየሁ ስታደርግ እኮ እያዛለሁ ብላም ታስባለት እኮ የእነሱ ስራ ነው ብዬ ነው የማስበው።

ማንኛውም ሰው ሆኖ ራሱ እንዳከብር እኔ ራሴ ሳከብር አንድ አይነት መሆን ነው። አንድ አይነት አይዲያ ሁሉም አንድ አይነት አይዲያ

ሌላ ሰው እኮ አያስገቡም። እነሱ ሌላ ሰው አይጨምሩም። ራሳቸው ቢሆን ነገር ሰው ያመጡ በነገራችን ላይ እንኳን አይደለም አሁን ማንም

እንዳልተጠበቀ እንዴት እንደሆነ እኔ የምጠራት አገር ስለምትነካ ነው እንጂ እኔ በምንም ደርሳብኝ አይደለም። አላውቃትም፣ አታውቀኝም፣ ግን አገር ስለምትነካ በእዚያ ነበረ። እኔ የምጠራት የነበረው አገሬ የነካ ሰው ለምን እናቴ ልጅ አይሆንም? አልወደውም እኔ ነው አንዳንዶቹ ሰላም ነው። የተፊቱ ጓደኞቹ እኮ ምርጥ ምርጥ ነበሩ እኮ አልኩሽ። የአሁኑ ግን ምን እንደመጣባቸው የወደድናቸው ሌላ ነገር ይዞ እየመጡ የወደድናቸው ብረሽ ሳበሻዊ አሁን ከሚስቱ ጋር ነበር የሚሰራው። ደስ ይበል ነበር። አዎ ሳሙሌ